ቀጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና እወጃችን እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጅ ጀምሯል። በቅድሚያ አርዕስተ ዜናዎችን እነግራችኋለን። አብራችሁን ቆዩ። ሶስት አስር ዓመታት አንድ መሪ የመከነው የኤርትራውያን ተስፋ። በአንድ ወቅት ከአዲስ የለውጥ አራማጆች የአፍሪካ መሪዎች መካከል ተቆጥረው የተወሰዱት ኢሳያስ አፈወርቄ ስልጣን ከተቆናጠጡ ሰላሳ ሁለት ዓመታት ቢያስቆጥሩም የኤርትራውያን ተስፋ ህልምሊ ሊያሳኩ አልቻሉም። ኢሳያስ አፈወርቄ አብዛኛው ጊዜያቸውን የሚያሳልፉት ከዋና ከተማይቱ አስመራ 20 ኪሎ ሜትር ርቀት ላይ አቧራማና ኮረንታማ በሆነ ስፍራ የሚገኘው የገጠር መኖሪያ ቤታቸው ነው። ካቢኔያቸው እንደ አውሮፓ አቆጣጠር ከ2018 ጀምሮ ያልተሰበሰበ ሲሆን ማንኛይቱም የሀገሪቱ ጉዳይ በእርሳቸው በኩል እንዳልፍ ይደረጋል። እንደ አንድ የአገር መሪ በርካታ የአገር ውስጥና የውጭ ሀገራት ባለስልጣን እየተቀበሉ ያነጋግራሉ። ኢሳያስ ከገባንበት አረንቋ ያወጣናል ብለው ባዶ ተስፋ የተሞሉ ኤርትራውያን ትኩረት ማዕከል ናቸው። የ79 ዓመቱ አዛውንት በስልጣን በቆይባቸው 31 ዓመታት ምርጫ አካሂደው ያቁም በቅርብ ጊዜ ለውጥ እንደሚመጣ የሚያሳይ ጭናንጭል ነገር የለውም። ይህ ግን በ1990ዎቹ እጅግ በጣም የተለየ ነበር። እንደ ኢርያ አቆጣጠር 1991 የኤርትራ ህዝብ ነጻ ነፃ አውጪ ግንባር ወይም በምህጻረ ቃል ሻዕቢያ በትጥቅ ትግሉ መሪነት የኢትዮጵያ ወታደራዊ መንግስት ድል ባደረገበት ወቅት ኢሳያስ የ42 ዓመት ጎልማሳ ነበሩ። ረጅምና ማራኪ የሆኑት ኢሳያስ በሀገር ውስጥም ሆነ በውጭ የሚገኙ ዘንድ ተስፋ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 ቃል ገብተው ነበር። ህዝባቸው ማህበራዊና ኢኮኖሚ እድገት የሚያረጋግጥ ዲሞክራሲ ስርዓት እንደሚያሰፍኑ ቃል ገብተዋል። ይህ አቋማቸው ከኤርትራውያንና ከዲፕሎማሲዊ ዘንድ አድናቆት አትርፎላቸው ነበር። ይህን ለማሳያ ያህል ኢሳያስ በመጀመሪያዎቹ የነፃ ዓመታት በነበረው የስልጣናቸው የጫጉላ ጊዜ በዓለም አቀፍ ደረጃ ሞቅ ያለ አቀባበል ሲደረግላቸው፣ ከምዕራቡ ዓለም ጋር የጠበቀ ግንኙነት እንዲኖራቸው ፈለጉ። እንደ አውሮፓ አቆጣጠር 1995 ህይወቱ የአሜሪካ ፕሬዚዳንት ቢል ክሊንተን የኤርትራን መሪ ወደ ሀይታ ውስጥ ጋብዘው አገሪቱ በዲሞክራሲ ጎዳና ለጀመረችው ጠንካራ ጉዞ አድናቆታቸውን ገለጹ። በቱ ኤርትራ የህግ የበላይነትና ዲሞክራሲ ስርዓቶችን ያሰፍናት ተብለው የታሰቡት አዲሱ ህገ መንግስት እያረቀቀች ነበር። ፕሬዚዳንት ኢሳያስ አፈወርቄ መንግስታዊ ስርዓት እስኪመሰረት ድረስ የሽግግር ፕሬዚዳንት እንደሆኑ ነበር የታሰበው። አዲሱ ህገ መንግስት እንደ ኤሮፓ አቆጣጠር በ1997 በህዝብ ተወካዮች ሸንጎ በኩል ጸደቀ። ነገር ግን 1998 ኤርትራውያንና የዓለም ሀገር ምርጫ ይካሄዳል ተብሎ ሲጠበቅ የነበረው በኤርትራና በጎረቤት ሀገር በኢትዮጵያና ና በኤርትራ መካከል በተፈጠረው አጨቃጭቅ ድንበር ምክንያት ጦርነት ተቀሰቀሰ። ኢሳያስን ምርጫውን ላልተወሰነ ጊዜ ለማራዘም ጦርነቱ እንደ ምክንያት ተጠቅመው ተብለው ይከሰሳሉ። ብለ ፓርቲ ዲሞክራሲ ስርዓት ለመፍጠር ቃል የገቡ ፕሬዚዳንቱ እንደ አውሮፓ አቆጣጠር በ2000 የሰላም ስምምነቱ ከተደረሰ በኋላ ቁርጠኝነታቸው ተፈትሿል። የቀድሞ የቅርቡ ጓደኞችና የትግል አጋሮች ጨምሮ በርካታ ሚኒስትሮች በመንግስታዊ ስራቸው ላይ ተሃድሶ እንዲቀርብ ጥሪ ማቅረብ ጀመሩ። እነዚህ ከፍተኛ መሪዎች ኃላፊ ከመጋቢት 2001 በጻፉ ግልጽ ደብዳቤ በኋላ ላይ ቡድን ጂ 15 ተብሎ መጠራት ጀመሩ። ፕሬዚዳንቱ ስልጣናቸውን አላግባብ ተጠቅመዋልና ከጊዜ ወደ ጊዜ ፈላጭ ቆራጭ እየሆኑ መጥተዋል ሲል ቅሬታቸውን ገለጹ። ህገ መንግስቱ እንዲተገበር እና ሀገራዊ ምርጫ እንዲደረግም ጠየቁ። እንደ አውሮፓውያን አቆጣጠር በ19 ዘጠናዎቹ አጋማሽ ጀምሮ ብቅ ብቅ ያሉ ጋዜጠኞች በኦቶ ህዝባዊ ግንባር ለዲሞክራሲና ፍትህ ህግዴፍ ተብሎ ከተሰየመው ፓርቲና አባላት ጀምሮ ሌሎች ጠንካራ አስተያየቶች ይዘው ይወጡ ስለነበር ኤርትራውያን ጥቂት ነጻነት ማጣጣም ጀመሩ። የሽግግር ብሔራዊ ሸንጎ ምርጫ መቼ እንደሚካሄድ ወስኑ። ምርጫ ኮሚሽን እንደተቋቋመ የቀረቡት ፖለቲካ ፓርቲ ህጎች ክርክር እየተካሄደባቸው ነበር። ሀገሪቱ ቀስ በቀስ ወደ ዲሞክራሲ ስርዓት ግንባታ መንገድ እየተጓዘች መሰለች። ነገር ግን ይህ አጋጣሚ ጉዞ መስከረም 201 የዓለም ትኩረት በአሜሪካ ላይ በተሰነዘረው ሽብር ጥቃት በኋላ በድንገት ተዘጋ። የሀገሪቱ መንግስት በአንድ ቀን ጠዋት ጠንካራ ትችት በማቅረብ የሚታወቀው ነጻነት ጋዜጠኞች በሙሉ ዘጋ። በርካታ የጋዜጠኞች አዘጋጆችና ጋዜጠኞች የተሳሩ ከዚያም በኋላ የነጻነት ፕሬስ አልተሰማም። በተመሳሳይ ሁኔታ መንግስት ጂ 15 ወይም ቡድን 15 ተብለው ከሚታወቁት ውስጥ 11ዱን በቁጥጥር ስር የዋለ ሲሆን ከነዚያም ውስጥ የቀድሞ የውጭ ጉዳይ ሚኒስትር የጦር ኃይ ተከማማዦርሹም በርካታ ብሔራዊ ምክር ቤት አባላት ይገኙበታል። ከዚያ ጊዜ ጀምሮ እነዚህ ግለሰቦች ስላሉበት ሁኔታ የተሰማ የታየም ነገር የለም። ከዚያን ጊዜ አንስቶ በርካታ ኤርትራውያን ተስፋ እንደጉም በኖ ተበትኖ ቀረ። ነገር ግን ኢሳያስ ቀድሞ ቢሆንም ዲሞክራሲ ለውጥ ከማስተዋወቅ በብዙ መንገድ ርቀው ነበር። እንደ ኢሮፓ አቆጣጠር ማዚያ 2001 ፕሬዚዳንቱ በፖለቲካ ፓርቲዎች ውስጥ የመሳተፍ ፍላጎት ኖሮኝ አያውቅም ሲሉ ተናግረዋል። አሁን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም ወደፊትም ቢሆን ፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም አሉ። በዲሞክራሲ ሂደቱ ውስጥ ውዥንብር ሲሉ የጠሩት ሲሆን ህግደፍ ፓርቲ አይደለም ሀገር ነው ሲሉ ፓርቲያቸውን አይነኬነት አብራሩ። በብዙዎቹ ፕሬዚዳንቱ ዲሞክራሲ ማሻሻያ ለማድረግ እንዳይፈቅዱ ግልጽ ሆነ። ተቃውሞ ድምፅ ማፈናቸው ምርጫ ለማካሄዳቸውን እርሳ ሆነ ሀገሪቱ እንደትግል አገለሏት ሆኖም ግን ደጋፊዎቹ በምዕራብ ሀገራት ፍትሃዊ በሆነ መንገድ መገለል እንደደረሰባቸው በመግለጽ ኢሳያስ የብሔራዊ ነጻነት ምልክት በማድረግ ያሞካሿቸዋል። ፕሬዚዳንቱ እንደ አውሮፓ አቆጣጠር በ2002 የሽግግር ምክር ቤት ይፋዊ ባልሆነ መንገድ አፍርሰው በ2018 ካቢኔ ላይ በተመሳሳይ እርምጃ ወስደዋል። አንዳንድ በዕድሜ የገፉና ምንም እውነተኛ ስልጣን የሌላቸው ሚኒስትሮች አሁን ደካማ የመንግስት ቢሮ ይመራሉ። ብዙዎቹ የነጻነት ጀግና የነበረው ግለሰብ ለምን እንደ አይነት አፋኝ የሆነ እርምጃ እንደወሰዱ ይጠይቃሉ። የቀድሞው የክልሉ አስተዳዳሪና ከፍተኛ አምባሳደር አብደላ አደም ኢሳያስ በዲሞክራዊ ፈጽሞ እንደማያምኑ እናም ሁልጊዜ የስልጣን ጥማት እንደነበራቸው ይናገራሉ። አሁን በለንደን በስደት የሚኖሩት አብደላ እንደሚሉት ከሆነ ኢሳያስ በነጻነትን በፊት ቢሆኑ ሻቢያ በጠንካራ መዳፎ ስር በማድረግ ይመሩ ነበር። ስልጣኑ ሊገዳደሩ የሚችሉ ህዝባዊ ቅቡልነትና የትግል ብቃት ያላቸው መሪዎች በስልታዊ መልኩ አዳግሞ ከስልጣን አስወግዷል ይላሉ። ፕሬዚዳንት ኢሳያስ በግንቦት 2014 እንደ አውሮፓ አቆጣጠር አዲስ ህገ መንግስት በማዘጋጀት እቅድ እንዳላቸው ያስተዋወቁ ሲሆን፣ በኋላም በ1997ቱ የጸደቀው ህገ መንግስት አክት ሞለታል ሲሉ ተናግረዋል። ነገር ግን ከዚያ ጊዜ ጀምሮ ምንም አይነት እንቅስቃሴ አልታየም። አዲስ ህገ መንግስት የማርቀቅ ሀሳብ የመጣው እንደ አውሮፓ አቆጣጠር በ2013 ከፍተኛ ወታደራዊ መኮንኖች መፈንቅለ መንግስት ሙከራ ምክንያት ሊሆን ይችላል። ወታደራዊ መኮንኖቹ ታንኮችን በዋና መዲናዋ አስመራ እየነዱ ለበርካታ ሰዓት የብሔራዊ ቴሌ ቴሌቪዥን እና የሬዲዮ ጣቢያ ተቆጣጥረው ቆይተዋል። ሙከራ መክሸፉን የተረዱ ወታደራዊ መኮንኖች በመገናኛ ብዙሀን በ1997 ህገ መንግስት ተግባራዊ እንዲደረግ እና ፖለቲካ እስረኞች እንዲፈቱ ጥሪ ለማቅረብ ሞክረዋል። ነገር ግን የጸጥታ ኃይሎቹ ስርጭት እየተላለፈ እያለ አቋርጠውታል። የማዕድን ሚኒስትሩ ጨምሮ በርካታ ባለስልጣን፣ አስተዳደራዊ ዲፕሎማቶች፣ ጄኔራሎች ታስረዋል። የመፈንቅለ መንግስት መሪ በቁጥጥር ስር ከመዋላቸው በፊት ራሳቸውን አጥፍተዋል። በናይጄሪያ ዲፕሎማት የነበሩት ዘረአያ ስላሴ ሽከርም ስራቸውን ትተው በዩናይትድ ኪንግደም ጥገኝነት ጠየቁ። ነጻነት ትግል ውስጥ የተሳተፉት በናይጄሪያ ኤርትራ አምባሳደር የነበሩት አሊ ኦመር በቁጥጥር ስር ከዋሉ በኋላ የበላቸው ጅብ አልጮኸም። አሁን በዩናይትድ ኪንግደም ሊዲስ ዩኒቨርሲቲ የፒኤችዲ ተማሪ የነበሩት ዘርአ ስላሴ እንደ ኢሳያስ አፈወርቅ ሰዎች የሚሰሩ መንግስት እውነተኛ የፖለቲካ ማህበራዊ ተቋማት ወይም የህግ የበላይነት አይፈቅዱም ይላሉ። አክለውም ኤርትራ ህገ መንግስት ላልተወሰነ ጊዜ መታገዱና መንግስት ተቋማት ለፕሬዝደንት ጽህፈት ቤት ተጠሪ መሆናቸውን በዚህ አንጻር መታየት አለበት ብለዋል። ካለም አቀፋዊ መድረክ የተነጠሉት ኢሳያስ ራሳቸውን ከዓለም አቀፍ መድረክ አግልለዋል። እንደ የተባበሩ መንግስታት ድርጅት ጠቅላላ ጉባኤና የአፍሪካ ህብረት ያሉ ስብሰባዎች መሳተፍ ካቆሙ በርካታ አመታት ተቆጥረዋል። የአለም ባንክ ባለፈው አመት ባደረገው ግምገማ ሀገሪቱ ኢኮኖሚ ፈተና ውስጥ ገብቷል።

በዓለማዊ ኢኮኖሚ እንቅስቃሴ ባልዳበረበት መሰረተ ልማት የተነሳ መንግስት የበላይ ተቆጣጣሪነት የሚካሄደው ውስን ውድድርና የገበያ ዕቃ ጥብቅ ቁጥጥር ታንቋል ካሉ በኋላ ፋይናንስ ዘርፎች ለረጅም ጊዜ ደካማ ሆኖ ቆይቷል ብለዋል። ፕሬዚዳንት ኢሳያስ አፈወርቄ ታኅሳስ ላይ ከመንግስት ቴሌቪዥን ባደረጉ ቃለ ምልልስ ችግሮችን አምናውን እጅ ወደ አፍ የሆነ ኢኮኖሚ የትም ማያደርስ፣ በአሁኑ ወቅት በእነዚህ ረገድ በርካታ የአፍሪካ ሀገራት የተሻለ ደረጃ አይደለንም ብለዋል። በተጨማሪም ኢሳያስ የሰብአዊ እርዳታ ራስን መቻል የሚለው መርህ የሚያናጋ ጥገኝነት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 ባለፈው ወር በነጻነት ቀን ላይ ባደረጉት ንግግር ብዙ ኤርትራ ያለማት ተስፋ ስለሚያደርጉ ለውጥ ምንም ፍንጭ አልሰጡም። ስለ ህገ መንግስቱም ብሔራዊ ምርጫ ወይም ፖለቲካ እስረኞች መፍታት ያሉት ነገር የለም። በተመሳሳይ እየሞተ የሚገኘ የሀገሪቱ ምጣኔ ሀብት እንዲያንሰራራ ለማድረግ የሚያስችለውን ተጨባጭ እቅድ አልታየም። ፕሬዚዳንት ኢሳያስ በሀገር ውስጥ ትችት ቢሰነዝርባቸውም፣ በተወሰኑ ሀገራት፣ በተለይ በወታደር በገዢው ፓርቲ የቅርብ ሰዎች እርሳቸው ብሔራዊ ነጻነት ምልክት የውጭ ጣልቃ ገብነት የተቋቋመ አድርገው የሚመለከቱ ወገኖች ዘንድ ድጋፍ አላቸው። ፕሬዚዳንቱ በምዕራባዊ ኃይሎች ኤርትራ በትግል ያገኘችውን ነጻነት በማናጋት እያሴሩ ናቸው ብለው የሚያምኑ ዲያስፖራ ዘንድም ጠንካራ ድጋፍ አላቸው። ኤርትራ ውስጥ ተስፋ መቁረጥ እየጨመረ ሲመጣ ፕሬዚዳንቱ ኢሳያስ 2014 ጀምሮ ግንባታ በቅርበት የሚከታተሉት አልሆ ግድብ አቅራቢያ ወደሚገኘው አስመራ ወጣ ብሎ የሚገኘው መኖሪያ ቤታቸው ከትመዋል። ኢሳያስ ዕድሜያቸው ወደ ሰማኒያ ሲጠጋ ብዙዎች ቀጥሎ ምን ሊፈጠር ይችላል ብለው ይሰጋሉ። የበኩር ልጃቸው ተተኪ አርገው ለማምጣት ያደረጉ ሙከራ በ2018 መጨረሻ ጊዜ የተደረገ የካቢኔ ስብሰባ ላይ ውድቅ ተደርጓል። ነገር ግን አሁን ያለው አገዛ ሊተካ የሚችለው ግልጽ የሆነ የመተካካት እቅድም ሆነ ተአማኒነት የሆነ ፖለቲካ የሀገሪቱ ስለሌለ በብዙዎቹ ከፕሬዝዳንት ሳያስ ውጭ ሀገሪቱ ወደፊት እጣፈንታ መገመት አዳጋች ሆኖባቸዋል። ዘሪያ ስላሴ ሀገሪቱ ከውድቀት የታደጉት ፕሬዝዳንት ጽህፈት ቤት ነው ሲሉ ያስጠነቅቃሉ። በዘንድሮ የትንሣኤ በዓል በአስመራ የሚገኘው አንድ ቤተ ክርስቲያን በነበረ ክብረ በዓል ላይ ኢሳይያስ መስቀል ሲሳለሙ ታይተዋል። አንዳንዶቹ ፕሬዚዳንቱ መንፈሳዊ ድህንነት እንደሚፈልጉ ሲናገሩ፣ ሌሎች ደግሞ የፖለቲካ እስረኞች ይፈቱ ይሆናል ሲሉም ተስፋ ያደርጋሉ። አሁንም ኤርትራ በኢሳይያስ ጠንካራ መዳፎች በመሆኗ ኤርትራ ለረጅም ጊዜ በጉጉትና በጭንቀት የሚጠብቁትን ለውጥ መጠበቅ ይቀጥላል።